በሺዎች የሚቆጠሩ ኬንያውያን የራያል ኦዲንጋ አስክሬን ለመቀበል አውሮፕላን ማረፊያን አጨናንቀውታል። በኬንያ ለሰባት ቀናት ብሔራዊ የሐዘን ቀን ታውጇል። የተጠናከሩ የጸጥታ እርምጃዎች ቢኖሩም ፖሊስና ወታደራዊ ኃይሉ ህዝቡን መቆጣጠር ባለመቻላቸው ደጋፊዎቻቸው የቀድሞ ጠቅላይ ሚኒስትር አስክሬንን በደረሰበት አውሮፕላን ማረፊያ የተከለከሉ ቦታዎችን ጨምሮ የማረፊያ መስመሮችን በመተላለፍ ገብተዋል ሲል መገናኛ ብዙሃኑ ይዘግበውታል። የኬንያ ባለስልጣናት አየር ክልሉን ለጊዜው ለመዝጋትም ተገዶ የነበረ ሲሆን አውሮፕላን ማረፊያው ስራውን አቁሞ የጸጥታ ፍተሻ እያደረገ ነው። በስፍራው ለማረፍ የሚደረጉ በረራዎች ወደ ሞምባሳ እንዲዘዋወሩ ተደርጓል። እንደ ፍላይት ራዳር 24 መረጃ ከሆነ የኦዲንጋ አስክሬን ያመጣው ልዩ የኬንያ አየር መንገድ በረራ ቁጥር ራኦ 001 በዓለም ላይ ከፍተኛ ክትትል ከተደረገባቸው ውስጥ አንዱ ሆኗል። ቢያንስ 21 ሺህ ሰዎች እንቅስቃሴውን በቀጥታ ይከታተሉታል። አንጋፋው የኬንያ ተቃዋሚ መሪ ከ2008 እስከ 2013 የቀድሞው ጠቅላይ ሚኒስትር የነበሩት ሪያል ኦዲንጋ ትናንትና ረቡዕ በ81 ዓመታቸው ከዚህ ዓለም በሞት ተለይተዋል። በ2005 የተመሠረተው የኦሬንጅ ዲሞክራሲ ንቅናቄ ቋሚ መሪ የሆኑት ኦዲንጋ በ1997፣ በ2007 በ2013 በ2017ና በ2022 ለአምስት ጊዜ ለፕሬዚዳንትነት ተወዳድረው ሳይሳካላቸው ቀርተዋል። ስድስተኛውን ለመወዳደርም ዝግጅት እያደረጉ ነበር። በትናንትናው ዕለትም የኬንያው ፕሬዚዳንት በብሔራዊ ቴሌቪዥን ጣቢያ በሰጡት መግለጫ የራያል ኦዲንጋ ህልፈትን አስመልክቶ ለሰባት ቀናት ብሔራዊ የሐዘን ቀን መታወጁንና በእነዚህ ቀናትም ሰንደቅ ዓላማ ዝቅ ብሎ እንደሚውለበለብ አስታውቀዋል።